አሰላሙ አለይኩም ረህመቱላህ በረካቱ ድና የተከበራችሁ ቻይና ለቤተሰብ፣ እንዴት ናቸው? ይሄ ሁላ የምታውት ማሻአላህ፣ ተባረከላህ። ብላአፊ ብላአፊ አለይኩም፣ ሽፉ። እኔ ይሄንፋ ሁላ አጥቤላችሁ ሳበቃ ምን ቢያደርጉኝ? ይጥሩ ነው ይሄን ኩላ ውድ መሆት አገኘሁት። አንድ እንኳን አልበላሁም። ሻላ ብላአፊ አለይክ እና የው ተመልከቱ ማን ምን ምንም ሳይደርሰኝ፣ ያው በልቶ ታገኘውት አለ ኩላ አለ ብልአፊያ ማለት ነው ነው

ምንም ያሰጠትኩት ነገር የለኝም። ያው ውዶችዬ አለ ኩልሃን ወደ ገደለው ስንገባ ዲስካውንት ተወርዶ ነው ማለት ነው። አልሐምዱላ ወለከን ሐምድ ወለከ ሽኩር አላረዘቀና ሀዲ አልሐምዱላ አለ ጣመና አልሐምዱላ አለ ኩልሼ እና ብላፍያ ሌና አሀባቢ ማለት ነው። አልሐምዱሊላህ የምንበላው፣ የምንጠጣው ያሳጣል። ጓደኛን ያብዛልን። እንደዚህ አምጪና ጠጭን ብሊን ያብዛልን። ስራ ለፈታው ስራ ይስጠው። ብዙም ለሆኑት በሰላም ይውለዱ። ላልወለደ የሚውለዱ የአረብ ያለገባ የሚያግባ ያልተገደረ የሚገጠር የአረብ እርዝቅ የሌለውም እርዝቅ አለ የብታላት የወፍር ነው የሚያቅጥነን ዘረጦ ዘረጦ ደግሞ ትንሽ ይቀነስ። የቀጠነውም ደግሞ ያወፍረን ያ ረብ። የልብ ስስት ያለበትን ደግሞ ልቡን ያራራለት ያ ረብ። ሸረኛን ያጥፋልን፣ ኸይረኛን ያስገባልን እንሻላ ያ ረብ አላህ Subhanahu Wa Ta'ala። አገራችን ላይ ደግሞ እንደዚህ በርተን ወተርፎን ሁሉ ሸይ መጁት ነውልን። አገራችን ላይ ሰርተን ምን ለወጥ አድርገን ከልጆቻችን ከቤተሰቦቻችን ጋር በሰላም ያገናኘን።

የሚወደንን ያገኝ ሁሉም ባልም ያለው ባልም ይወደውን ያልታጭ የሚታጭ ያ ረብ ብር የሌለው ብር ያገኝ፣ ሪያሉን በሪያሉ ቆጥሮ ኢትዮጵያ የሚገባ ያድርገው ያ ረብ። ኢትዮጵያ ደግሞ ገብቶ በሰላም በደስታ በፍቅር ቤቱ ጋር ከቤተሰቦቹ ጋር ከልጆቹ ጋር ምንኖር ያድርገን ያ ረብ። ኩሉ ሸይ መጆት ምን አላህ ስብሓነ ወተዓላ ላሁም ሚን ያረብ ላአላሚን። ይበቃቸዋል ምነው እናንተን እንዲመርቃለ ወዋጫጎ ቆየችው። በቃ ሁሌም እንዲመረቁ፣ እንደዚህ አይነት ፈዋካ ያመጣሉ ማለት ነው። አለ ኩልሃ ደስ ይላል እኮ ሀቂቃ፣ አብሮ መብላት አብሮ መጠጣት ደስ ይላል። ብላፊ አለና ውዱ አልሐምዱላህ ወለከ አልሐምዱ ለከ ሽኩላ፣ ለምስጋና የደረሰው ይሄን ለረዘቀን ጌታ ማናየበት ይሄንን ብንኖር በጤናችን ነው። የጤና ምግብ ያድርግልን። ያመጣውም ለሰራው ማለት ስፋኖ ተላይ የተባረከ ምግብ ያርግለት። ሰላማችሁ በዚህ በልልይ ውዶችዬ፣ እንወዳችኋለን። ላይክ፣ ሰብስክራይብ፣ ሸር እያረጋችሁ አበረታቱን ማለት ነው። ሰምታችኋል። ኢንሻአላህ እንግዲህ እሺ፣ አላህ ያቀለ ሁሉም ነገር በዱአችሁ አትርሱን፣ ሸርም አድርጉ። ለኒዕማችንም እናመሰግነዋለን። ይሄንን ያልበላሱን ታለ እቺን ያላገኘም ሲታለ እንደዚህ አይነትም አወጥቶ ከዚህ በኋላ የሚበላ ስንት አለ? በሰላም ድላ ላይ ቆልሃል። ሁሉም ነገር ለኃይሉ ነው። ላቻ አለ ወደች እየሰላማችሁ ብዙ ዝት ይበልል። እንደዚህ ብለን ፏ ብለናል፣ በራሳችን ማለት ነው። ማሰላማ እናንተ ማን ይወደኛል? ማን ይጠላኛል? እስቲ እንመልከት። እንዴ ነገሩ፣ እንዴ ነው

አባት ይሄ ነው። ይኸው ኬክ ምናምን ነገር አለን አለ ያለን ዝጋዝጋ ይተናል። ዛሬ ዘህርየን ወደ ስራ አርገንኛ ኬክ እየበላን ነው። ቅኝ እንግዲህ ዘህራየ ቅኝ ማለት ነው። ኬክ እየበላን ነው። እንቶሎ ኒብላዓፊ ለና ብላዕፊ ያለና ብላዕፊ ያለና ኬኩ ይሄን ይመስላል ማለት ነው። ኬክ ቸኮላታ ይወድ ንቶሎ ብሉን ሁለት ነው እንደ አንድ ላይ አንቺ ጠየ ደግ የነገርቾ ሳይፈናጠርበት እና ይሄንን ይመስላል ኬክ እየበላ ነው ነው ዞሮን ብላ ማለት ነው። ወዶች እየ የቾኮላታ ኬክ ነው። ቢስሚላህ ረህማን ረሂም እስኪ ቀመስ። እስኪ ቢስሚላህ እም ምን ማለት ምን? የቾኮላታ ኬክ ብዙም አልወድም ግን ትንሽ ፍራውራ ስላለበት በላለው አላቸዋለሁኝ። ነገሩ ኬክ አሁን ላይ ብዙም ነው። እናት መኖር ጥሩ ነው። ልጅ እናንተ ቶሎ ብላፍ ያለና ብሉ ማለት ነው።